እነሱ ላይ ደግሞ ልንጫወተባቸው ስለፈለግ እንግዲህ እዚህ ድረስ ከመጣሁ በኋላ እኔ የለሁበትም ብለው ነገር ያለሁበትም፣ እሺ እኔ አያገባኝም፣ እኔም ጉድ ተሰርቼ። ኧረ በእናትህ አንተ እነሱ ማለ ወደኋላ ይሉም ለአንተ ታሙኛል ናች ምክንያቱ ሞታል። በነገራችን ላይ ቆየን ከመጣን እንደው ዝም ብለን ቡና እንጠጣ እንድገን ብለን ነው እንጂ ቢጮሁ ቢያለቅሱ። እዚህ ሚኪ የሚያለቅስ ይመስለኛል። ሚኪ ያወራ ቦታ እብድ ነው የሚሆነው። እግዚአብሔር እና እኔ በጣም ፈርቻለሁ። ሚኪ እብድ ነው የሚሆነው። መቻ ቻዩ ተቻሉ። አይ የተጎተቱ ሲመጣ ሰዋል። ለዚህ ሰው ግን እኮ አካውንቴ በመጥፋቱ ማርያም በጣም ደብሮኛል። እኛም ደብሮኝ፣ ግን ምን እናድርግ? በቃ መልፋት ያን ፈጣሪ ብሎ ወስዶታል። አሁን ደግሞ እንሰራለን እየሰራንም ነው። እሺ አ አዎ። እና ውድ ቤተሰቦቻችን እየጠበቅናቸው ነው። ሰብስክራይብ ላይክ፣ ሼር እያደረጋችሁ ጠብቁን። እንግዲህ እነሱ ስለቆዩ አናስጠብቃችሁም። እናንተ ቡና ጠጪ፣ እየጠጣሽ በጣም ታወራለሽ። ባይ ዘውይ፣ ሰብስክራይብ አድርጉ ጋይስ። በጣም ደስ የሚበላም የሚጠጣም የሚዛ የምታወራ ሰው ነች

እንዴ፣ ምንድን ነው ባላወቀ፣ ምን አየሁናቸው? ምንድን ነው ምን? የምራችሁን ነው የምታወሩት? ሲጀመር ሰሞኑን አዳዲስ መኪና ምናምን ስትይዙ እጠርጥሬያለሁ። እኔም ያጎቴ ነው ምናምን እያላችሁ ስነዱ እጠርጥሬያለሁ። ገራዥ የሚገባ መኪና ይዞት ይዞት። አልገባኝም፣ ምንድን ነው መጣሁ። ሚኪ፣ ለምንድን ነው አካውንቴን የሰረከኝ እ ምን ለምንድን ነው አካውንቴን የሰረከኝ ማለት ጥሩ ሰው መስለኝ ነበር። አካውንት የኔን አካውንት ሰጂ ምናምን ስትለኝ ምንድን ነው የምታወሪው? ለምንድን ነው አካውንት እኔ ሰራከው የአንችን አካውንት ለኔ እየሰረኩት? አዎ በጣም ያሳፍራል። እንዳለ እንደ አዲስ አብራችሁ ነው ወይ ምን ምን አንተ ሰርቋል ብለ አዝሩ ምን ምን እንደተባበራችሁ ሰምተናል። አልገባኝም። አንተ ኢሜሉን ሀክ በማድረግ እሱ በመሸጥ ምናን ነው የተባበራችሁት አንድ ላይ አልገባኝም ምን ያል ይችላል እሷ አኮንቲኑ ሰክያስኝ እኮ ምንድን ነው የሚተሳሰው ደንግጬ ነው ደንግጬ ነው አትዋሽ አትዋሽ አንቺ ነው እንደዚህ አትበይኝ ማርያም እንጣላለን በጣም ነው እኔ እንደዚህ አይነት ነው አንተ ምንድን ነው የምታወሪው ሲጀመር ቪዲዮ መቅረጽ የጀመርኩት ለማስረጃ በጣም ባለጊዜ ነው

አይ መልሱት ነው ምን ማስመለስ አይደለም ጥሩ ገንዘብ ነው የሚሸጠው ነገር እኔ እኔ

ጂፒኤስ የጠቆሙ እናንተ ላይ እናንተ ስልክ ላይ ፎቶ አንስተዋል። ቶ ችግር የለውም አሁን ተጠራርገሽ ገብተሽ አዳሚ ስትገረፊ ምን አድራሻቸውን ታውቂያለሽ? እነዚህ ልጆች በሸጡበት ወደ ዱባይ ምናምን መውጣት አያቅታቸውማ። ከዚህ በላይ አታወሪ። እምንሄድ ከሆነ ነይ ፖሊስ ጣቢያ እንሂድና ክሰሽ። ከዚህ በላይ አታናች። ምንድን ነው የምታወሪው? ችግር የለውም አሁን፣ አንቺ እሺ ብለሽ እንደወሰድኩት ማስረጃ ካለሽ ነይ ፖሊስ ጣቢያ እንሂድና የፈለግሽው ማስረጃ አውጪ። የፈለጉት የፈለጉትን ያርጉ። ማን ነው ያላት? ማን ያላት? አካውንቱን እሱ ነው የሰረቃት። ማን ያላት? ማን ያላት? እኔ እሷን ፓስወርድ አውቃለሁ ነው? እኔ እንዴት ነው የምሰርቃት? አይታወቅም። ማስረጃ ካላችሁ ንገሩኝ፣ ማስረጃ ካላችሁ ንገሩኝ። ያሌ ባይነ ደረግ መልሶ ልበ ቃሉ ይሄ እኮ ነው እንግዲህ። ለማንኛውም ሆን አካውንትህን ወይ ታመጣለህ፣ ወይ ደግሞ እስከ መጨረሻ ድረስ እንካጽልም

በዚህ ልክ የምንገማመጥ ከሆነ ማለት ነው። አይደለም? ወይኔ አጥፋልኝ ካሜራው፣ ቶ! እንዳታጠፈው፣ እንዳታጠፈው፣ እንዳታጠፈው። ቶ ምን አገባ? ነው የምትፈልገው ማስረጃ ነው የምትፈልጊው? የፈለግሽውን ነገር ያድርጉኝ፣ ፖሊስ ጣቢያ ውሰጁኝ። ምን ፖሊስ ለምርመራ ምን ፖሊስ ጣቢያ ላይ ሁለቱንም እኮ ጠፍንግ ማስደረግ እኮ ነው። ይከፍላል፣ የሚከፈለው ችግር የለም። አሁንም እኮ ሌላ ነገር እኮ አላልንም። ሌላ ሰው ካልሸጣችሁት ለሌላ ሰው በምሸጡበት ዋጋ እንግዛችሁኛ፣ ችግር የለም። እንግዛ እንደራደር ነው እንጂ እንዲህ እንቀያየም አይደለም

እኔ ስንት ዓመት እንደለፈበት ታውቃለህ ታውቃለህ ወይ? ምን አገባኝ። ሰርቃችሁ፣ ሌባማ ሌባ ናችሁ። ልብስ ስገዛ ምናምን እኮ ጠርጥሬ ነበር። ተው እንደዚህ አንቀየም። እንደዚህ ደብዛችሁ ልናጠፋው እንችላለን። ንዳ ንን ልብስ ምናምን ትቀይራለህ እንደ ልብስ እኮ ተራ ነገር ነው። መኪና መቀየር ትጀምራላችሁ። ከፊት ሳልፋችሁ ከመኪናው ካንድ ፊት ሳልፋችሁ ትልልቅ መኪና መላት ትጀምራላችሁ። በአንዴ አይችልም። አካውንቱ የተሸጠበት አይችልም። አረ ያልቅስ ያልቅስ፣ ችግር የለም ነው ማልቀስ አይደለም። ገና የሷ ሀል ገና ይደፋችሁ እኮ እሱን ብር ባገኝኩ አለቅሳለሁ። ምን አያስገዛም እናውቃለን። መኪናውን ግን ያከራያል። ያን መኪናውን ምን ድምጥ ነው አሁን። አምናችሁ ካልሰጣችሁ እኛ ችግር የለውም፣ በሌላ መንገድ መቀበል እንችላለን። ግን አሁን እንደራደር እ ከዚህ ከዚህ በላይ አታስቀይሙ። በቃ ከዚህ በላይ አትናገም። በጣም ትጸጸቱበታላችሁ ነው የምታወሩትን ነገር ብዙ ነገር አሳልፈናል። አሁን በኋላ አይደለም አካውንት እስከ መሰራረቅ ድረስ ምንም አይነት ነገር እንደማላደርግ ታውቁኛላ ያላል። በደንብ ታውቃላችሁ። ማን እንደዚህ እንዳላችሁ አላት። ማን እንደዚህ እንደዚህ ብሎ እንደነገራችሁ እሱ ነው የነገረን አንግባ አሁንም አትመልሱት ከሆነ ችግር የለውም። እንደዚህ ችግር ውስጥ አንግባ። ድርድር እንመልስ። ይሄም ነገር ሚዲያ ላይ ሳይወጣ እንመልስ ሁሉም ሰው

ልለው በደንብ ቅረጽሽ፣ በደንብ ቅረጽ፣ በደንብ ቅረጽ። ለአካውንት ብቻ አይደለም ያስከፍላል